ሰላም ፋሚሊ፣ እንዴት ናችሁ? ህብስቱ ባላለው ከዩትዩብ ቻናል በዛሬ ቪዲዮ ማሳያችሁ ጂሜል አካውንት ከከፈትን በኋላ ወይም ደግሞ የጎግል አድራሻ ጂሜል ከከፈትን በኋላ ቪዲዮችን ወደ ዩቲዩብ ቻናላችን አፕሎድ ለማድረግ ከምንጠቀምበት ዋነኛ አፕሊኬሽን መካከል አንዱ ክሮም አፕሊኬሽን ነው። እዚህ ጋር እንደምናየው የስልካችን ክሮም አፕሊኬሽን ቪዲዮዎችን አፕሎድ ለማድረግ የሚያገለግልን አፕሊኬሽን ነው ማለት ነው። ስለዚህ ልክ ኮምፒውተር ካለን በኮምፒውተር ካሌለን ግን በስልካችን በትክክለኛ መንገድ ቪዲዮ እንዴት አፕሎድ ማድረግ እንደምንችል በዚህ ቪዲዮ እናያለን። ስለዚህ እኔ አሁን ጂሜል አካውንት ከፍቻለሁ። ይህን ጂሜል አካውንት ወደ ክሮም ሎጊን ለማድረግ ነው የምሄደው ማለት ነው። ሎጊን ካረኩኝ በኋላ የከፈትኩት ጂሜል አካውንት አክቲቭ ነው ወይስ አይደለም ቬሪፋይድ ነው ወይስ አይደለም የሚለውንም በዛውም ቼክ የሚያደርግልኝ ይሄ ክሮም አፕሊኬሽን ነው ማለት ነው። ስለዚህ ቻናላችን ከከፈት ነው በኋላ ቬሪፋይ ሳይሆን ላይቭ መግባት፣ ወቻወር መሙላት፣ ቪዲዮችን አፕሎድ ማድረግ እሱ በጣም ዝም ብሎ ነገር ነው፣ ከንቱ ነገር ነው፣ ድካም ነገር ነው። ስለዚህ ቅድሚያ ማድረግ ያለብን አንደኛ ጂሜል አካውንት መክፈት፣ ሁለተኛ ደግሞ የከፈት ነው ጂሜል አካውንት ቬሪፋይድ መሆን አለመሆኑም ቼክ ማድረግ ከዛ አክቲቭ ካደረግን በኋላ ነው ወደ ስራው መግባት የምንችል። ስለዚህ ቅድመ ጥንቃቄ ላችኋለሁ ማለት ነው። ስለዚህ ወደ ክሮም አፕሊኬሽን ልግባ። ወደ ክሮም አፕሊኬሽን ስገባ እኔ ይሄኛው በፊት ላይ የመጣልኝ ነው። ክሮምን ስነካ ክሮምን ስነካ የሚመጣላችሁ ለእናንተ እኔ አሁን ሎጊን ስላደረግኩኝ ነው አዲስ ከሆነ ወይም ደግሞ ለመጀመሪያ ጊዜ ወደ ክሮም አፕሊኬሽናችሁ የምትገቡ ከሆነ ምንድነው የሚጠይቃችሁ፣ ልክ እንደዚህ መልኩ ነው። ከዛ እዚ ሰርች ባሩ ላይ ሰርች ባሩ ላይ ሰርች ባሩ ማለት ይሄ ነው። ሰርች ባሩ ላይ ማለት ይሄ ነው። እዚች ጋር ምንድን ትላላችሁ? ደብሊው ደብሊው ደብሊው ዶት ወርልድ ዋይድ ዌብ ማለት ነው። ይሄ ወርልድ ዋይድ ዌብ ማለት ነው። ዶት ዩቲዩብ ዶት ኮም ብለን ስንጽፍው በዚህ መልኩ እንደዚህ ያመጣልናል። ምን ይላል ይሄ? www.youtube.com የሚለውን ያመጣል። ስለዚህ እቺን አንዴ ጠቅ ማድረግ ነው። ወደ ክሮም ልንገባ ነው። እናንተን ምንድነው የሚጠይቃችሁ? ጂሜል አካውንትና ጂሜል አካውንትና ፓስወርድ አስገቡ ነው የሚላችሁ። እንደዛ ከጠየቃችሁ ጂሜል አካውንታችሁንና ፓስወርዳችሁን ታስገቡና ወደዚህ ተገባላችሁ ማለት ነው። ስለዚህ መጀመሪያ ጊዜ እንደዚህ ያመጣላችሁ። እንደዚህ አይመጣላችሁ፣ እንደዚህ አይመጣላችሁ። መጀመሪያ ጊዜ ጎላ ጎላ ባለ ገጽ ነው የሚያመጣላችሁ ማለት ነው። ጎላ ጎላ ባለ ገጽ እንደዚህ ነው የሚያመጣው። እንደዚህ ከዛ አፕሎድ ለማድረግ ከሚያስፈልጉን ዋነኛ ነገር እዚች ውስጥ እቺ ሶስት ሰረዛ መትታያለች አይደል? ሶስት ሰረዝ ከላይ በቀኝ በኩል ዳር ላይ ሶስት ሰረዛ አለች። እሷን እነካለን። እሷን የምንነካበት ምክንያት ዩቲዩብ ስቱዲዮ እንዲመጣልን ነው። ልክ በኮምፒውተር ሞድ ስልካችንን ልክ እንደ ኮምፒውተር መጠቀም ማለት ነው። ስለዚህ ችን ሶስት ሰረዛን አንዴ እነካታለን። ከዚያ ወደ ታች ዝቅንልና ምን የምትላለች? ዴስክቶፕ ሞድ። ዴስክቶፕ ሞድ የምትለዋን አንዴ ጫን እናረጋታለን። ጫን ጫን ስናረጋት ይሄ ጥቃቅን ይሆናል፣ ጥቃቅን ይሆናል። ምንድነው እናንተ የምታደርጉት ሎጊን ካረጋችሁ በኋላ ነው መጀመሪያ ጂሜል አካውንታችሁን እና ፓስወርዳችሁን ካስገባችሁ በኋላ ከዛ ሶስት ሰረዟን ትጫናላችሁ። ከዛ በዚህ መልኩ ዴስክቶፕ ሳይት ታረጓታላችሁ ማለት ነው። ከዛ ትንሽ ጽሁፉ ጠቀን ጠቀን የሚል ይመጣል። ሎጊን ካረጋችሁ በኋላ የፕሮፋይላችሁ ስም በዚህ መልኩ በቀኝ በኩል እዚሽ ጋር ይመጣላችኋል። በቀኝ በኩል እዚሽ ጋር ይመጣላችኋል። እሷን አንድ ጠቅ ታረጓታላችሁ ጠቅ ታረጓታላችሁ። በዚህ መልኩ ይመጣል እንደምትመለከቱት እዚህ ጋር ዩቲዩብ ስቱዲዮ የምትላለች ዩቲዩብ ስቱዲዮ የምትለዋን አንዴ ጠቅ እናደረጋለን። ዩቲዩብ ስቱዲዮ የምትለዋን ጠቅ ካረግን በኋላ ወደ ዩቲዩቡ ይወስደናል ማለት ነው። አሁን ምንድነው እየሄድን ያለን የከፈት ነው ጂሜል አካውንት በክሮም አክቲቭ ነው ወይስ አይደለም ቬሪፋይድ ነው ወይስ አይደለም የሚለውን ቼክ ልናደርግ ነው ማለት ነው። የገባ ነው። ስለዚህ በዚህ መልኩ ይመጣል። ትንሽ ጎላ ጎላ ላርገው፣ ይሄ በዚህ መልኩ ይመጣል። የመጀመሪያ ሲከፍት መጀመሪያ ሲከፍት እንደዚህ ነው የሚሆነው። እዚሽ ጋር አሁን ሌላ ምንም አልላችሁም። እዚሽ ጋር ምንድነው ትላለች ሲቲንግ፣ ምልክታለች። ከታች በግራ በኩል ታች ዳር ላይ ሲቲንግ ምልክታለች። ወደ ሷ መሄድ ለምንድን ነው የከፈት ነው ጂሜል አካውንት አክቲቭ ነው ወይስ አይደለም ቬሪፋይድ ነው ወይስ አይደለም የሚለውን ቼክ ለማድረግ ነው። ስለዚህ ሴቲንጓን እንኳን አንዱ እንጫናለን። ቻናላችሁን ከማስኬዳችሁ በፊት ማድረግ ያለባችሁ ነገር ቅድሚያ አካውንታችሁ ቬሪፋይድ ነው አክቲቭ ነው ወይስ አይደለም የሚለውን ነው ማለት ነው። ወደ ስራ ከመገባቱ በፊት ከመበላት በፊት እጅ መታጠብ ስለሚሆን እዚች ጋ ቻናል የምትላለች ቻናል የምትላለች ስለ ሌላው ነገር በኋላ እንመለሳለን ቻናል የምትላለች ቻናል የምትለዋን አንዴ መንካት ነው ስለዚህ ቻናል የምትለዋን ከነካው በኋላ ምን ምን ይመጣል ቤዚክ አድቫንስድ ፊውቸር ኤሊጂቢሊቲ ይላል ቤዚክ ማለት ሀገር የምንመርጥበት ነው አድቫንስድ ማለት ደግሞ የተለያየ አክሽኖች እዚህ ጋር ወይም ደግሞ ተግበራዎችን ኦንና ኦፍ የምናደርግበት ምን በምናደርግበት ሰዓት ቪዲዮ አፕሎድ ስናደርግ ወይም ደግሞ ኦቪደንስ ይባላል። ይሄ ኦቪደንስ የመድረስ ሰው ቻናል ወይም ደግሞ እይታ ውስጥ የመግባት አቅም ማለት ነው። ሌላኛው ደግሞ ቤስት ኦፕሽኑ ወይም ደግሞ በጣም አስፈላጊው ፊውቸር ኤሊጂቢሊቲ ይባላል። የፊውቸር ኤሊጂቢሊቲ አካውንታችን ቬሪፋይድ ነው ወይስ አይደለም የሚለውን ቼክ የሚያደርግበት ቦታ ነው ማለት ነው። ሶስት አይነት ፊውቸር ኤሊጂቢሊቲ አለ። ወንደኛው ስታንዳርድ ፊውቸርስ ነው። ሁለተኛው ኢንተርሚዲየት ነው። ሶስተኛው አድቫንስድ ነው። የመጀመሪያው ስታንዳርድ ፊውቸርስ አፕሎድ የምናደርግበት ክሬት ፕሌሊስት የምናደርግበት ወይም ደግሞ እነዚህ እነዚህን ማየት ይቻላል። በሌላ ቪዲዮ ስለሚረዝም ነው። ሁለተኛው ኢንተርሚዲት ፊውቸር ይባላል። ኢንተርሚዲየት ፊውቸር ምንድነው? አንድ ቪዲዮ አፕሎድ ስናደርግ ደቂቃው ከ አስራ አምስት ደቂቃ በላይ የሆነ ቪዲዮ አፕሎድ እንድናደርግ የሚፈቅድበት ቦታ ነው። ይህ ቦታ ሌላም አለው። ሁለተኛ ደግሞ ቻናላችን ወይም ደግሞ የከፈት ነው ቻናላችን አክቲቭ ነው ወይስ አይደለም የሚለውን ነገር ቬሪፋይ የምናደርግበት እንደምትመለከቱ እዚህ ጋር ኢኔብልድ ያለው ቬሪፋይድ የሆነ አካውንት ነው ማለት ነው። ይሄ ቬሪፋይድ የሆነ አካውንት ስለሆነ ነው ማለት ነው። ስለዚህ እቺን አንድ የብጫ ናት። ምንድን ይላል እዚህ ጋር? አንደኛው ስታንዳርድ ፊውቸርስ ኢኔብልድ። ይሄኛው ኢንተርሚዲየት ፊውቸር የመጀመሪያውን ስታንዳርዱን ይይዛል በሁለተኛ ደግሞ ቬሪፋይድ ፎን ነምበር ይዛል። ሁለቱን ካጠቃለለ ኢንተርሚዲት ፊውቸር አክቲቭ ነው ወይም ደግሞ ቻናላችን አክቲቭ ነው ወይም ደግሞ ቬሪፋይድ ነው ማለት ነው። የኔ ምን ይላል እዚች ጋር? ፎን ቬሪፋይድ ብሎ ራይት ምልክት አለው። ስታንዳርድ ፊውቸር ደግሞ እዚች ጋር ራይት ምልክት አለው። ምክንያቱም የመጀመሪያው ኢኔብልድ ሆኗል። ቻናልስ ፍሪ ኦፍ አክቲቭ ኮሚኒቲ ጋይድላይንስ ስትራይክስ ይሄ የአክቲቭ ኮሚኒቲ ጋይድላይን ማለት የዩትብ ህግና ደንቦች አሉት የራሱ የሆነ ፖሊሲ አለው። ያንን ፖሊሲ ተከትለን ከሆነ እዚሽ ጋ ካልጣስ ነው ህጉን ካልጣስ ነው እዚህ ጋ ራይት ምልክት ወይም ደግሞ ኢኔብልድ የሚለውን ነገር ያሳየናል ማለት ነው። የመጨረሻው ደግሞ አድቫንስድ ፊቸር ነው። አድቫንስድ ፊቸር ደግሞ ኤሊጂቢሊቲ አለው ሪኳይርመንት ኢንተርሚዲት ፊቸርን በአንድ ላይ የያዘ ማለት ፎን ነምበር ቬሪፋድ የሆነ ቻናል እና ቻናል ሂስትሪ ወይም ደግሞ ህግና ደንብን ያልጣስንበት ቦታ ከሆነ እራይት እራይት ያደርግልናል ማለት ነው። ስለዚህ ቻናላችንን በዚህ መልኩ አክቲቭ መሆኑን ቼክ ማድረግ አለብን ማለት ነው። በቀጣይ ቪዲዮ ሌላ ቪዲዮ